እነዚህ ልጆች አስሮ የሚገርፍልኝ ሰው አጣውኝ ማለት ነው። እነዚህ ሀይሚና ብሩኬ በጣም ነው የምታሳዝኑት። ምክንያቱም ዛሬ እኔ ማች ለብሳችሁ ስትመጡ፣ እንደዚህ አምሮባችሁ ስትመጡ በጣም ወድጄ የሆነ በቃ አለ አደለ ታብሌኑን አይቼ በጣም ሮጬ ነበር የገባሁት ና ምርጥ ቪዲዮ እንደምንለቁ ወይም ደሞ የሆነ ዝተ ምትዛቱበትን ጣታችሁን አይቻሉ። ነገር ግን ማሽ ለብሳችሁ ስትመጡ አምሮባችሁ ስትመጡ የሆነ በቃ ተስፋ እንዳለኝ ነበረ ገብቼ የሰማሁት ነገር ግን ሁለታችሁም በጣም ልይ ውስጥ ናችሁ። በጣም ትዛዛታላችሁ፣ በጣም እንትን ትላላችሁ። እንደምን ልደርሱ ነው ቆይ እንዴ ጋሽዬ መጥቶ እናንተን አስሮ ግዴታ መግረፍና ማስታረቅ አለባቸው። እናንተ ትልቅ ልጆች አይደላችሁም ራሳችሁን መፍታታችሁልም በጣም በማይረባ ተልካሻ ፕራንክ በተባለው ነገር ተጣልታችሁ በዚህ ልክ እዚህ ድረስ ለመድረስ ያበቃችሁ ምንድን ነው? እኔ ግራ የሚገባኝ ማለት ነው። ሀይሚ ደግሞ የሆነ ለመናገር ብሩኬ ዛሬ አንቺን ከፈልጎሽ ከሆነ በምን አወቅሽ አለ። እውነቱ ነው፣ ምክንያቱም የዳኒ መደባበስ ከትላንትና ጀምሮ ከትላንት ወደ ጀምሮ ትላንትና ላው ላይ ሆነሽ ስታለቅሺ አቅፎሽ እንደዚህ ሲያረግሽ የኔ ቆንጆ ሲልሽ የኔ ውድ ሲልሽ አስተያየቱም ሆነ ሁሉም ነገር እኮ ወደ ራሱ ሊወስድሽ እንደሚፈልግ ያስታውቃል። ገባሽ አይደለ? አንቺና ብሩኬና ጣልቶ ማለየት እንደሚፈልግ ያስታውቅበታል በደንብ ማለት ነው። ስለዚህ ሀይሚ ቶሎ ነቅተሽ ከብሩኬ ጋር የሆነ ለመናገር በዚህ ልክ እዚህ ድረስ ባትራራቁና በዚህ ልክ ባትዛዛቱ ጥሩ ነው። ምክንያቱም አንዳችሁ ካልተረጋጋችሁ አንዳችሁ ተር ይሄ ሰሞን ዩቱብ ላይ እንዳለ የሚያወሩ ሲጀመር ማለት ነው ተረጋግቶ አይደለም። መደማመጥ የሚባል ነገር ከመሃላችሁ ጠፍቷል። ቆይነ ምላችሁ ማለት ነው ዱባይ መታችሁ የጠጣችሁት ውሃ አሳበዳችሁ ወይስ ምንድን ነው ያደረጋችሁ? ሲሲ ነገሮኝ። ሀይሚና ብሩኬም መደማመጥ አችሉም፣ አብርሽና ሩታም መደማመጥ አችሉም። ተራራባችሁ ነው የምታወሩት አንዳችሁ ጸጥ ብላችሁ እንኳን ማዳመጥ አትችሉም። ትጣላላችሁ፣ ትዛዛታላችሁ። እኔ እወጣለሁ፣ እኔ እወጣለሁ፣ እኔ እንደዚያ አድርጋለሁ፣ እስከ መጨረሻ እሄዳለሁ የሚለው ቃላቶችን ከአፋችሁ ይወጣ። ዱባ የመታችሁ ምንድነው? ጂኒ ነው የለከፋችሁ? እኔ ንገሩኝ እስቲ ምንድነው የለከፋችሁ? እናንተ ልጆች ማለት ነው እንዴ! አሉዚህ የኢትዮጵያ ውሃን በደንብ ተጠ እንት ጸበልግቡበት ወይንም ደግሞ ተጠመቁ በደንብ ማለት ነው የሆነ ነገር ከያዛችሁ ብዬ ነው። ምክንያቱም መደማመጥ የለም እንደ ድሮ መረጋጋት የለም። በጣም ነው የምትጣሉት። እንደ ልጅ እቃቃ ነው የሚያጫውታችሁ እንዴ? እኛ እንደዚህ ነው። ለዚህ ነው እንደ እኛ ያበቃናችሁ። ለዚህ ነው ተጣመሩ ብለን የድሮ ፎቶዎቹን ወይ ደግሞ ስትጎራረሱ የነበረውን ፎቶዎቹን አምጥተን ምናምን አቀነባብረን በቃ እንትን። ለዚህ ነው የእኛ መጨረሻ፣ የእኛ ልፋታችን ለዚህ ነው ሃይሚና ብሩኬ ማለት ነው። እንደዚህማ መሆን የለባቸውም። ሲቀጥል ዳኒ ሃይሚ ማለት ነው መንቃት የነበረብሽ የድሮን ኮሜንት የዓመተ ምሕረትን ኮሜንት አምጥቶ የኔ ቆንጆ ብሏታል። ይሁ ብሎ ሲያስረዳሽ ራሱ እዚጋ መንቃት ነበረብሽ። የእውነት ከሆነ ማለት ነው። ሲቀጥል ደግሞ እናንተ ፋይል ብላችሁ በራሳችሁ ውስጥ ነው ዩቲዩበሮች እንዳለ የምትከቱት። ለኛ አታሳዩ፣ ምን አይነት ፋይል እንደሆነ አታሳዩ፣ ምን አይነት ፎቶ እንዳገኛችሁ አታሳዩ። ፋይል ብላችሁ ታመጣላችሁ፣ እርስ በራሳችሁ ትተያያላችሁ፣ በዛው ትጠፋላችሁ። በዛው ፋይሉ ምን እንደሆነ ሳናቅ ትጠፋላችሁ፣ በአዲስ አይዲ ትመጣላችሁ። እኛ ኦዲየንሶች ምን እንሆንላችሁ? እንዴ የመሬ ነው። እኔ በጣም ነው የተናደድኩት። ምክንያቱም ማለት ነው ሁሉም ፋይል አገኘው እንደዚህ እኮ አሳየችኝ ይላሉ፣ ግን እርስ በራሳቸው ይተያያሉ፣ ለእኛ ግን አያሳዩ። ለምን አሳዩን፣ እኛም እንየው ፋይላችሁን ምን አይነት እንደሆነ። ፎቶም ከሆነ ለጥፉ። ሬቲንግ እንዴት አድርጎ አቀነባብሮ እንደሚደረግ እኛ ምስት ዙም አድርገን እንየው። ለኛ አታሳዩም። እናንተ ብቻ እርስ በራሳችሁ ትጣላላችሁ። እኛ ሳታከብሩምኛ ለዚያ በቀራችሁ። እኛ አይደለም እንዴ? እኔኩ ግራ ነው የሚገበየው እውነቴን ነው። ፋይል ብሎ አሁን ዳኔ አንቺ ሀይሚ አንቺና ብሩኬን ማለየት እንደሆነ በግልጽ እንደመጣ ያስታውቅበታል። ምክንያቱም ብሩኬ ፍቅረኛን ቀምታል ወይም ደግሞ ከፍቅረኛ ጋር እንደዚህ እየሆነ ነው ብሎ አንቺንም ከብሩኬ ማጣላት ነው የሚፈልገው። ስለዚህ መንቃት አለብሽ። ተረጋግታችሁ አውሩ። የኛንም ልብ አታድርቁ፣ ጮጋራችንን አትጨርሱ እንዴ